የእስራኤልን የኒውክሌር ጦር መሳሪያ ግንባታ ለዓለም ያጋለጠው የኒውክሌር ሳይንቲስቱ ሞርዴካይ ማን ነው? ዓለም የኢራንን የኒውክሌር ማበልጸጊያ ጥያቄ በሆነበትም በአሁኑ ወቅት እስራኤልን የተመለከቱ ጥያቄዎች መነሳታቸውም አልቀርም። ታዲያ እስራኤል የኒውክሌር ጦር መሳሪያ አላት የሚባለውን አታረጋግጥም ወይም ደግሞ አትክደውም። ሆኖ ዓለም እስራኤል የጦር መሳሪያ እንዳላት በሰፊው አምናልም። ለዚህ ምክንያቱ አንድ ሰው ነው። ግለሰቡ ከአራት አስርት ዓመታት በፊትም በእስራኤል በድብቅ ስታከናውን የነበረውንም የኒውክሌር ጦር መሳሪያ ግንባታ ለዓለም አጋልጧልም። ግለሰቡ ይህን ሲያደርግ ያለመስዋዕትነትም አይደለም። ለሁለት አስርት ዓመታት በእስር ቤት ማቋል። ወቅቱ መስከረም 25 1979 የብሪታንያው ዘሰንደይ ታይምስ ጋዜጣ የእስራኤል የኒውክሌር ጦር መሳሪያ ሚስጥር ሲጋ ይጋለጥ በሚል ርስም በርካቶችን ያስደምመ አንድ ዘገባ አተመም። የዚህ ዘገባ ምንጭ የእስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ሻኑን ነበር። ሞርዴካይ በርካቶች ይጠረጥሩት የነበረውንም የእስራኤልን የኒውክሌር አቅም ከማረጋገጡ በተጨማሪም የአገሪቱን የኒውክሌር ጦር መሳሪያ መራገብር ከታስቦ በላይ ግዙፍና የላቀ መሆኑን ለዓለም አሳየ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኙ የኔጌቭ በረሃ ላይ የተቋ አቋቋመው በከፍተኛ ደረጃ ሚስጥራዊ በሆነው የዲሞን የኒውክሌር ምርመራ ማዕከል ውስጥም ሰርቶም ነበርም። ጋዜጣው እስራኤል በዓለም ላይ ስድስተኛዋ የኒውክሌር ኃይል ባለቤት ሆናለች ሲልም አተተም። እንዲሁም እስከ 200 የሚደርሱ የአቶሚክ የጦር ማስተከሻ እንዳላትም ዘገበ። ውጥረቱና በከፍተኛ ድካም ውስጥ ነበርን። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው የምርመራ ዘጋቢ ፒተር ናሆም የነበረውን ሁኔታ ለቢቢሲ ገልጻል። ሰንዴ ታይምስ ዘገባውን መስከረም 25 1979 ባተመበት በዚያ ችለትም እስራኤላዊው የመረጃ ምንጭ ደብዛው ጠፋ። ታዲያ እስራኤል በአገር ክህደት እየከሰሰችው ሞርዶካይ የሰንዴ ታይምስ ጋዜጠኛ ፒተር የኒውክሌር ቴክኒሻኑን ያገኘው ከዚህ ቀደም ብሎ በነሐሴ ወር ላይ ነበር። የተገናኙትም በአውስትራሊያዋ ወና ከተማ ሲዲኒ ነበር። ታዲያ ፒተር ሞርዴካይን ሲያየው አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዴካይን በአካል ሳየው አጭር፣ በጣም ትንሽ፣ ራሰ በረሃ፣ በራስ በመተማመን የሌለው አልባሌ ልብስ የለበሰ ግለሰብም ነበር በፍጹም የኒውክሌር ሳይንቲስትነት የተላበሰ ገጽታ አልነበረውም ይላል

ቴክኒሻኑ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔም ፀንቶም ዝርዝር መረጃዎችን አጋራው። እስራኤል በፊልስጤማውያን ላይ የምታደርሰውን በደል እንዲሁም የኒኩለር ጦር መሳሪያ መገንባቷ ተስፋ ያስቆርጠው ሞርዶካይ ስራውን ለመልቀቅ የወሰነው ከዚህ ቀደም ብሎ በነበረው ዓመትም ነበር። ቀጣዩ እቅዱም ሻንጣውን ይዞ ወደ ኤሲያ መዞርም ነበርም። ሆኖም ስራውን ከመልቀቁ በፊት ወደ ኒኩለር ጣቢያዎች አምርቶ ለሁሉም ጥቅል ፊልሞችን፣ ፎቶዎችን አነሳም። ይህም ብቻ አይደለም። ለኒኩለር ጦር መሳሪያ ግንባታ የሚውሉ ራዲዮ አክቲቭ ቁሶችን ለማውጣትም የሚያገለግል መሳሪያ እንዲሁም የኒኩለር ቦምብ የላብራቶሪ ሞዴልም ወሰደም። ካሜራ እንዴት ደብቆ እንዳስገባ ተመልሶ ወጥቶ ፊልሞችን ከካልሲ ውስጥ እንደሸጎጣቸው እንዲሁም ፎቶዎችን በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪክም ነገረኝ ይላል ጋዜጠኛው። የሰንደይ ታይምስ አዘጋጅ ሞርዴካይን ታሪክ ለማጣራት ወደ ለንደን እንዲመጣም ጠየቀው። ፍራቻ ቢያ ያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣውም ከለንደን ውጭ በሚገኝ ድበቅ ባለ ሆቴልም አሳረፉም። ሆኖም ረፍት አልባነት የተሰማው ቴክኒሻኑም ለንደን መጣና በአንድ ሆቴልም አረፈ። በዚህ ወቅት ነበር ሁኔታዎች ግልብጥብጣቸው ይወጡ። በጎዳናዎች ላይ ሲዘዋወር አንዲት ሴትን አገኘ። የተወሰነ ጊዜ አይቷት ስለነበረ አብሯት ሲኒማ ሄዶ እናም ይችን ሴት ማንነቷን፣ ታውቃለ፣ እውነተኛ ናት ሲል ጠየኩት ይላል ፒተር ጋዜጠኛው ታዲያ ሞርዴካይ የለንደን ቆይታ በከፍተኛ ሁኔታ እያሳሰበው የነበረው ጋዜጠኛው በየጊዜው እየደወለ ይጠይቀውም ነበር። ፒተር ከሞርዴካይ ጋር የነበረውን የመጨረሻ ንግግር ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት ይሄዳለው፣ ምንም አልሆነም አለኝ። እኔም ምንም ነገር ብታደርግ ደህንነት እንዳውቅ በቀን ሁለት ጊዜ ደውልልኝ አልኩትም። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዴካይን እንዳሰረው አስታወቀ። ለንደን ላይ የተዋወቃት ሴት ነበር ወጥመድ ውስጥ የገባው ራሱንም አስታው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙትም። ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮችን በእጁር መዳፍ ላይ አሰፈረም። ሲጠብቁት ለነበሩ ጋዜጠኞችም በመኪና መስኮት ውስጥም መዳፉን ከፍ አድርጎ አሳያቸው። ሞርዴካይ ሊያዝ የበቃው በለንደን ላይ ቱሪስት መስላ በቀረበችው ግለሰብም ነበርም። ታዲያ በአሜሪካን የተወለደችው ቼርሊ ቤንቶቭ ቱሪስት ሳትሆን የሞሳድ ወኪልም ነበረች ግለሰቧ ሞርዶካይን አታላ አብሯት ወደ ሮም እንዲመጣ መስከረም ሀያ 1979 ጋበዘችው። ሮም ከሄደን በኋላ ታፍኖ እንዲደነዝት ተደርጎ ከዚያም በኋላ ወደ እስራኤል የተወሰደው ሞርዶካይ መጋቢት 1981 በሀገር ክህደት በስለላ ወንጀል 18 ዓመትም ተፈረደበትም። ከግማሽ በላይ የሚሆነው ጊዜውንም ብቻውን እንዲታሰርም ተደረገ። እየተከናወነ ያለውን ነገር ላለማሳወቅ ነው የፈለግኩትም። ይህ የሀገር ክህደት አይደለም። የእስራኤል ፖሊስ ፈቅድም ዓለምን አሳውቅ ያለው ሲል ሞርዶካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልሱም ተናግሯል። ታዲያ ሞርዶካይ ሚያዚያ 13 1996 ዓም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም ነበርም። ነገር ግን የኒውክሌር ሳይንቲስቱ ሞርዶካይ ከእስር የተለቀቀበትም የይቅርታ ሁኔታን በመተላለፍ በተደጋጋሚ ለእስርም ተዳርጓል። በሁለት ሺህ አንድ ከመታሰሩ በፊትም በአሰራችሁኝ 18 ዓመታት ውስጥም ምንም አላገኛችሁብኝም በሶስት ወር ምንም አታገኙም፣ እስራኤላዊ እፈሪ በማለት ሲጮሁም በሚዲያዎች ተሰምቷል። ታዲያ የእስራኤል የኒውክሌር ግንባታ ሚስጥራዊ ስምምነቶችን እንመልከት። የእስራኤልን የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋልጥ ደርስም የቅርብ አጋሮች እንኳን ብዙም የሚያውቁት ጉዳይ አልነበርም። ታዲያ እስራኤል የኒውክሌር መርሐ ግብሯን የጀመረችውም በአውሮፓውያኑ 1948 እንደ ሀገር በተመሰረተችበት ማግስት ወዲያውኑ ነበር የታሰበው። በጠላቶቿ እንደተከበበች ያመኑት የእስራኤል ምሪያው ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን የኒኩሌር መከላከያ መገንባትም ከፍተኛ ዋጋ ሰጡትም። ነገር ግን ግጭት በማያጣው ቀጠና የኒኩሌር መሳሪያዎችን በማምረት ወዳጆቻቸውንም ማበሳጨት ግን አልፈለጉም። ታዲያ ቀጠሉና እንዲህ አረጉ። እስራኤል የኒኩሌር ጦር መሳሪያዎቿን ለማምረት የሚያስችላትን የዲሞና የኒኩሌር ማብለያ ጣቢያ ለመገንባትም ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ስምምነት ላይ ደረሰችም። ለዓመታት ያህል ይህ ጣቢያ የጨርቃጨርቅ ፋብሪካ እንደሆነ እስራኤል ስትናገርም ቆየችም። የአሜሪካን ባለሙያዎች ስፍራውን በ1960ዎቹ በተደጋጋሚ ጎብኝተውትም ነበር። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታ ግን በጭራሽ አልተረዱትም ነበርም። እስራኤልን በአሁኑ ወቅት ወደ ዘጠና የሚጠጉ የኒውክሌር አሮች እንዳሏት ይገመታልም ሲል የጦር መሳሪያ ቁጥጥር የሚከታተሉ ሴንተርፎር አርምስ ኮንትሮል ነን ፕሮሊፌሬሽን አስታውቋል። ሆኖም እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒኩሌር ጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያው ሀገር አትሆንም ሲሉ በተደጋጋሚ ሲደመጡ ይሰማሉ። ታዲያ በአውሮፓውያኑ 1970 ጀምሮ 191 ሀገራት የኒኩሌር ጦር መሳሪያ ስራችንና መስፋፋትን ለመከላከል ያለመሆን ትሪቲ ኦን ዘ ነን ፕሮሊፌሬሽን ኦፍ ኒኩሌር ትሪቲ ኦን ዘ ነን ፕሮሊፍሬሽን ኦፍ ኒውክሌር ዌፐንስ የተሰኘውን ስምምነትን ፈረሙ። አምስት ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና የኒውክሌር ጦር መሳሪያ እንዲኖራቸውም ተፈቀደላቸው። ለዚህም ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊትም የኒውክሌር ጦር መሳሪያ ገንብተው ሙከራ አድርገው በማጠነቃቀቸውም ነበር። ታዲያ እስራኤል የስምምነቱ ፈራሚ አባል ሀገር አልነበረችም። የእስራኤል የኒውክሌር ጦር መሳሪያ ለዓለም ያጋለጠው ሞርዴካይ በእስራኤል አገር ክህደት እንደ ፈጸመ ተደርጎ የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ዓ ም ከስር ሲፈታ የሰላም ጀግና በሚል አክብረውለታል። ከስር ከተለቀቀም በኋላ ለመጀመሪያ ጊዜ ከቢቢሲ ጋር ባደረቀው ቆይታም ምንም የሚጸጸተኝ ጉዳይ የለም ሲል ተደምጧል። እኔም በሚስጥር እየተከናወነ የነበረውን ነገር ለዓለም ነው ያሳወኩትም። እስራኤልን እናጥፋ ዲሞና ይውደም አላልኩም። ይህም እየሰራን ነው እዩና ፍረዱ ነው ያልኩት ሲልም ተደምጧልም።